ዱባይ የምትኖሩ እባካችሁን ተባበሩኝ። እንደ ላላ ብላችሁ በፈጠራችሁ ይሄን ቪዲዮ ሸርኮፕሊንክ ሪፖስት ላይክ አድርጉልኝ፣ ስራ ፈልጉልኝ። በእናታችሁ ስራ ጥቼ ነው ያለሁት። ወላሂ ስራ እየፈለግኩም ተባበሩኝ። እስኪ በፈጠራችሁ በቃ። ወላሂ እኔ ውለታ ከፍላችኋለሁ። በፈጠራችሁ በቃ ማንኛውም ስራ ፈልጉልኝ። እኔ ማንኛውም ስራ እሰራለሁ። ፕሊስ፣ እባካችሁን። አልጠየኳቸውም፣ ኔቨር፣ አልጠየቁ እነጆጁን አልጠየቁ። የሰራን ቁጥር ፈልጋለሁ ያልጠየቁ ለምን ዋሻለሆ አሏሽ ነው? ለምስ ጀምር የእነ ሙኒት እነ ጁጁን ጠየቂያቸው። ሳሪን ጠይቂያቸው። በጣም ብዙ ትልልቅ ሰዎች ስለምታውቅ እንደዚህ አይነት አንቺ እንደምትፈልግ አይነት ስራ የሪልስቴት ኮምፒውተር ላይ ምናምን መስራት የምትፈልጉ እሷ ትልልቅ ሰዎች የቢዝነስ ባለቤቶች ምናምን ስለምታውቅ እሷ ታገኝልሻለች። ብዙ ተስፋ አደርጋለሁ። በተረፈ ቪዲዮ ደግሞ ስሪ፣ እኛ ሁላችንም ሼር ቪዩትሪፖስት እናደርገዋለን። የቢዝነስ ባለቤቶች ኢማራት ላይ የሚገኙ እንዲቀጥሙሽ ማለት ነው። ኦኬ ፎሎ ባክ መልሽልኝ፣ እሺ ኖ መለስኩልኝ። ፍሬንድ ነን አሁን ለአንድ ነገር ልምለሆን ታውቂያለሽ፣ የሆነ ማለት ጀስት ሀቢባ ያው ትረጅኛለሽ። ቢካዝ አንቺ ሰት ነች፣ አስር አመት ሙሉ ከማዳም ቤት ሰርተሻል። እንደገና ደግሞ ሶ ሃርድ ከባድ ነው። ሁለተኛ እሱማ ጀስት ማለት ነው በምትፈልጊው ስራ ብዙ ኢትዮጵያን ትኳሉ፣ በጣም ትልልቅ ሀብታሞች ትልልቅ ቢዝነስ ያላቸው አሁን ታውቂያለሽ። እውነት ለመናገር እውቀት ነበረኝ ማለት እኔ የቋንቋ ችግር የለብኝም። አይ ቲንክ ስድስት ቋንቋ ሰባት ቋንቋ እችላለሁ ከኢትዮጵያ ውጭ ማለት ነው። ከኢትዮጵያ ውጭ ምናምን ስድስት ቋንቋ ምናምን እችላለሁ። ዘርዝሪልና ዘርዝሪ። ለምሳሌ አረቤክ፣ እንግሊዝ፣ ኬርላት፣ ተሀሚል፣ ፓኪስታኒ፣ ባንግላዴሽ ምናምን እችላለሁ። ችግር የለብኝ። ፓኪስታኒ ባንግላዴሽ ምናምን ጌት ለመድ እንዴት ያን እንኳን ያን እንኳን ምስጢር ነው። ኦኬ ያን እንኳን የሚመጣው ተምሬ ምናምን አይደለም። ይሄ እንኳን የረቡል ዒዛ ስጦታ ነው ማለት ፎር ኤግዛምፕል አብዛኛው ሰዓት ጊዜን የማሳልፉ በኢትዮጵያ ድራማዎች ምናምን አይደለም። ፎር ኤግዛምፕል እንግሊዝኛ የተማርኩት ካርቱን ፊልሞችን በማየት ላይክ ቶሚ ኢንጀሪ እንደዛ አይነቶችን። እንደገና ደግሞ የ አረቢክ ምናምን ደግሞ ታውቂያለሽ፣ እዚህ በመነጋገር ምናምን ነው። የፓኪስታኒ ህንዲያን፣ ባንግላዴሽ ምናምን ደግሞ የእነሱን ጀስት ብሮድካስቶች ነው ያለው። እንደዚህ ፊልሞች፣ ካራቲዎች ምናምን አይደለም፣ ብሮድካስት ነው ማይ ብሮድካስት። በጣም ይጠቅማል። ገብቶሻል? ሀብ ቤነፊት ቢኮዝ ለምዶ ታውቂያለሽ፣ አንዳንዴ ሲያወሩ ምናምን እንደሚሉ ምናምን አንቺ አፋፋቸውን እያየ የተከታተለሽ ምናምን ትንትያለች፣ ትማሪያለሽ ከእነሱ በይበልጥ። ብሮድካስት በጣም አሪፍ ነው ለእንግሊዝም ኦር ደግሞ ለተለያዩ ቋንቋዎች በጣም ጥሩ እንትን ቋንቋ ይጠቅማል። ቋንቋ ጥሩ ነው። ተለያየ ቋንቋ ማወቅ ይጠቅማል እንጂ አይጎዳም። ጎበዝ ሐቢባዬ በርቺ። አሁን የስነ ጽሁፍ ምሽት ሊጀምር ነው። አንቺ ቪዲዮን የምትፈልጊውን የስራ አይነት ቪዲዮ ስሪ፣ ቃል ገባለው። ስቶሪ ላይ ላደርገው፣ ዲት ሪፖስት ላደርገው፣ ሁላችንም ሪፖስት እናደርግልሻለን። የምትፈልጊውን የስራ አይነት ታገኛለሽ። እኔም ሰዎች ጠይቄ ደግሞ ነግርሻለሁ። እሺ አመሰግናለሁ፣ ዩ ጋይስ ለማንኛውም የሀይበ ቤተሰቦች እውነት በፍቅርና በሰላም ስለሰማችሁኝ ችግሬንም ስለተረዳችሁኝ ምናምን በጣም አድርጌ አመሰግናለሁ። በጣም አከብራችኋለሁ፣ ወዳችኋለሁ። ሚ ሁላችሁ ነው ሰሞች በስደት ላለሽው እህቴ ለአንቺ ሁሌ ያኔ በረሸትን መድረሽ የምትችል የሚመስልሽ ልጅነትሽ ውስጥ ብዙ ህልም የነበረሽ ሳድግ የምሆናት ብለሽ አርቀሽ የሰቀልሻት አንቺ የነበረችሽ ደምቅበታለው ቅበት ያልሽ መክሊትና ችሎት የነበረሽ፣ ከዛ ግን አመታት ነግደው ስትነቂ ክንፍሽ የተሰበረ አይነት ስሜት ያለው፣ አግብተሽ ወልደሽ በልጆችሽ ፍቅር ውስጥ ጠፍተሽ፣ ምናልባትም ባልበሰለ ውሳኔሽ የተሳሳተ አጋር መርጠሽ ያዘመመ ትዳር እየመራሽ የዕለት ተዕለት ኑሮን ለማስኬት እጅሽ የደረሰበትን ሥራ እየሠራሽ